ጨረቆቹ ዛሬ በአዲስ ነገር መጥተዋለ የምንነግራችሁ ነገር አለ ብለዋል ማለት ነው። እና ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለ ሁላችሁ እግዚአብሔር ይመስገን፣ ሁሉ መልካም፣ ሁሉም ሰላም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ኢትዮ በጣም ደክሞብኛል፣ ምን እንደሆነ አላቅም። ላይክ እያደረጋችሁ ልኝ አይደለም፣ ቤተሰቦች? ምን ነው ምን አስቀየምኳችሁ? ሲቀጥል ጨረቆቹ ዛሬ በአዲስ ነገር መጥቷል። ሲጀመር ዛሬ ቀናቸው ሁሉ የአማረ የተዋበ ነበረ። እንዴት ብትሉኝ ያው እኔ ስላልተመቸኝ ነው እንትን ያላልኩት ዛሬ የዓመቱ ገብርኤል የዓመቱ መድኃኔዓለም ነውና እንዲሁም ለክርስትና እምነት ተከታዮች እንኳን ለመድኃኔዓለም ዓመታዊ በዓል በሰላም አደረሳችሁ እያለን መድኃኔዓለም ያሳባችሁትን ሁሉ ያሳካላችሁ እላለሁ አሜንና በራንም ይጠብቅልን ብያለሁ። አሜን በሉ ደግሞ ከአሚን ብዙ ነገር ይገኛል ብያለሁ፣ እና ከብዙ ውጣ ውረድ በኋላ ደስታ አለ፣ ከብዙ ሐዘን በኋላ ስኬት አለ እና አንዳንድ ጊዜ ሰው የልቡን ሲያገኝ የዘራውን ሲያጭድ ደስ ይላል ማለት ነው። ይሄ ማለት ብሩክ ያው መኪና ገዝቷል። መኪና ማለት የሰው ልጅ በቃ አንድ ስቴፕ ከፍ ማለቱ ማደጉ ትልቅ ነገር ሆኖ እና። አብሶ ደግሞ ወንድሙ በጣም ትናንት የገለጸለት መልካም ምኞት በጣም ደስ ይላል፣ አንጀት ይበላል። ሲቀጥል ደግሞ ሀይሚ ዛሬ በእንትን ላይ ያየዋት ጋቢና ተቀምጦ ወደ ቤተክርስቲያን እየሄዱ ብሩክ እየነዳ ነውና፣ በቃ ምን ያህል ፍላጎት ብሩክ የመኪና እንዲህ ምን ይነት ፍላጎት እንዳላት ፊቷ ላይ ይነበባል። ገባቿ የውነት የውነት ለመናገር ማለት ነው። ሲቀጥል ያው በአዲስ ነገር እንመጣለን በሀይሚ ቤት ነው ያሉት በጨረቋ በእኔ ፋንዲሻ ቤተሰብ ማለት ነው። በሀይሚ ቤት ሀይሚ ቆይታለች። ቤቷ ቪዲዮ ከለቀቀችና ምን አይነት ነገር እንደሚነግሩን አይዶን አልነቅም። ያው እነሱ ሁልጊዜ እንዳስገረሙን ሁልጊዜ እንዳስገረሙን ሁልጊዜ እንዳስደነገጡን ነው እና ያው እንትን ብለዋል። በቃ የሆነ የሚነግሩን ነገር አለ፣ ኦር ወይም ደግሞ ሊያመሰግኑን ይመስለኛል ትናንት ቲክቶክ ላይ በጨረቃ ፋሚሊዎች ኬክ ተቆርሶላቸው ነበረ። መልካም ምኞታቸውን እንትን ብለው ነበረ፣ ተገልጾላቸው ነበረ። በስማቸው መኪና ስለገዛ የደስታ የደስታ የደስታ ፕሮግራም ተገልጾላቸው ነበር። በጣም ደስ የሚል ደማቅ ምሽት ነበረና ና ስለዛ ቪዲዮ አስተያየት ለመስጠት ይመስለኛል የሚመጡት። ማለት ለምን እንደሆነ ታውቃላችሁ? ምስጋና ማለት ነው። የሰው ሰው ልጅ ሲደረግለት ማመስገን አለበት። በተደረገላችሁ ልክ ደግሞ ቴንኪው ይሄ ነገር ለእኔ አይገባኝም፣ ይህን ክብር ስለሰጣችሁኝ፣ ይህን ነገር ስላደረጋችሁልኝ ብሎ ማመስገን ይጠበቅባል ይጠበቃልና ያው ከኋላ ደግሞ እንደምታዩት ነው። ያው አዲሱ መኪናም አለ፣ ያው ጀባ ብለዋል። አሁን በመኪናው ጉዞም ወደዚህም ወደዛም ማለት ነውና ብሩክ አዲሱ መኪና እንዴት ነው እንዴት ነው እየለመድከውን? ወይ መንገዱን ለመድከው? ይልበል እስቲ። እና ደግሞ ድምቀትዋ፣ የኔ ፍልቅልቅ፣ የኔ ጸባይ ሰናይ፣ የኔ የብሩክ ንግስት፣ ትናንት ባይዘዌ ቲክቶክ ላይ ከሰማችሁ እንትን ዲቪሌስ ይከታትሉን። በጣም ብዙ ሰው ኦር በቃ ሀይሚና ብሩክ እንዲጋቡ የማያደርጉት ጥረት የለም። አንድ የሰርግ ዘፈን አንዴ የማይከፍቱላቸው ዘፈን የለም። በቃ የሰርግ ዘፈን ከፍቶላቸው ነበር ና በቃ በሰርግ ዘፈን ሲጨፍሩ ደስታቸውን ብሩኬ እንኳን ደስ አለ፣ ብሩኬ እንኳን ደስ አለ፣ ሀይሚሻዬ ድምቀቷ እንኳን ደስ አለች። ከዚህ የበለጠ ደግሞ የምትሰሩበት የምታድጉበት ይሆንላቸው እየተባሉ በጣም ሲመረቁ ነበር ና የሆነት ግን እነዚህ በላይጋ ልጆች መመረቅ ማለት መታደሉ ና አንዳንድ ጊዜ ትልቅ ሰው ብቻ ሲመርቃቸው አለ መቀበል ያለባቸው የጻን ልጅ ምርቃት ይደርሳልና የእውነት መታደል ነው። በጣም ነው ደስ ያለኝ። እና ደግሞ ያው ዛሬ በምን አይነት ነገር እንደሚመጡልን አናቅም። ያው በአዲስ ነገር ይመጣሉ ብዬ አስባለሁ። ሲጀመር ደግሞ ብዙ ጊዜ እና የሚያናድዱ ፓርት ብሩኪ መልስ አይመልስም። አሁን በጣም ብዙ ነገር እየተባለ ነው ስለ መኪናው። አንዴ በማዳም ቅመም ልጆች ነበር የተገዛው፣ እንደ ቲክቶክ ላይ ተዋቶላቸው ነበር የተገዛው ምናምን ብሎ ምንም አይነት መልስ አይመልስም ማለት ነው ለምን ብዙ ጊዜ ዝምታክ ጥሩ አይደለም። አንዳንድ ጊዜ ለሰዎች መልስ መመለስ ጥሩ ነው እና ዝም አትበል ተናገር። በቃ ሰው የፈለገውን ያውራ፣ አንተ ግን ስራህን ብቻ ነው እየሰራክ ያለው ስራን እንትን እያልክ ያለው ግን፣ ለሰዎች ደግሞ በቃ አንዳንድ ጊዜ አንተን የወደደ ፈልጎ የተከታተለክ ሰውን የሚያይክ ማለት ነው። ለዛ ደግሞ አንተን አንተና ሃይሚን መርጧችሁ ብሎ የመጣ ሰው ይ ግን ደግሞ በዚህ ያህል ስም ማጥፋት ማለት ተገቢ አይደለም ማለት ነው እና ብሩኬ የእውነት የሆነት አንተ በጣም ትለይ ያለክ አንተ የልብ አውቃ ነ ለዛም ነው መስለኝ እኔ ዝቅ ብዬ ለምንሰዳደባለው ስደብ ጥሩ አይደለም። ለነገ ይሄ ቪዲዮ ሴፍ ተደርጎ የሚቀመጥ ነገር ነው። የሆነ ጊዜ ካያችሁ የምንሰራው ነገር ዋጋ አላት ብሏል። የምንናገራን ነገር ዋጋ አላት። ይሄ ቪዲዮ ሴፍ ተደርጎ የሚቀመጠው ነውና የሚለው ያው ሀይሚ ደግሞ እንዳበርብክ ይመስላል የአቀፍ ጋት አስተቃቀፍ ምናምንና የእኔ ፍቅር ልጥፍ ብላበት ማለት ነው የእኔ ጨረቆች ማለት ነውና ያው የሀይሚና የብሩ ከሉናቂዎች ደግሞ እኔንም ላይክ እያደረጋችሁ ማርቲናን አበረታቱ እላለሁ። እነዚህ ድምቀቶችን እንዴት አየኋቸው? እንዴት አያቸቸው? ከቤተክርስቲያን መልስ ነው ረ ጠዋት ላይ ቤተክርስቲያን እየሄዱ ሀይሚ ነጭ በነጭ ለብሳ ብሩኬ ደግሞ እየነዳ ማለት ነው አይ ቲንክ ይህን ልብስ ነው ለብሶ ቪዲዮን ያየሁትና ያው እሷ ደግሞ ከቤተክርስቲያን መልስ ነው ኦልሬዲ እንትን ያሉት ማለት ነው። ምሳ ሰዓት ዛሬ ደግሞ ቅዳሜ ነው እንደምታውቁት። ታቦት ካገቡ በኋላ ምሳ ምናምን ሊበሉ ውጭ ተቀጣጥረው መሰለኝ እንደዛ ነው ብዬ አስባለሁና፣ ዛሬ ብሩኬ ሀይሚን ምሳ ይጋብዛታል። ባይዘው ኮ ብሩኬ አልጋብዛትም ምንም ነገር መኪና ምናምን ሲያደርግ አይቲንክ እንደዛ ነገር ነው። መኪና ከገዛ በኋላ እኮ የደስ ደስ ምናምን እኮ እንትን ይደረጋል ይጋበዛል ምናምን አይደለም። ግን ብሩኬ ምንም አላልክም፣ የፍንጥር ምናምን ማለት ነው። እንዴት ጓደኞቹ ራሱ ዝም አለኝ። በቃ ያ ይመስለኛል፣ የእውነት ለመናገር ማለት ነው። ለምን ቪዲዮ ከሚቀርጹበት ራሱ ቦታው ቦታው ተለየብኝ ማለት ነው። የሆነ መሀል ላይ ከተማ ላይ ምናምን መሰለኝ ማለት ነው። እና ቪዲዮ ከሚቀርጹበት ቦታ ትንሽ ለየት ያለ ይመስለኛል ብዬ አስባለሁ ማለት ነው። እና ዛሬ ለሀይሚ ምሳ ግብዣ የምስጋና ቀን እንገምት እስቲ እንገምት ኮሜንት ላይ ያስቀምጡ ማለት ነውና ምን ይመስላችኋል ማለት ነውና እንደዛ ነው የምላችሁ ማለት ነውና እቺ ፍልቅልቅ ትንሿ ልጅ ትንሿ የኔ ጨረቃ ማለት ነውና ይኸው መኪና ገቢና የኔ ነው እንዳለችው ገቢናን ወረሰች ማለት ነው ቀብር ብላ እኮ ነው ቤተ ክርስቲያን ነጭ በነጯ ልብስ አለ ደስ ሲሉ በልጅነት በጣም እኔ በብሩክ ዕድሜ ገና ተማሪ ነበርኩ እንኳን ገንዘብ ሊኖረኝ ማለት ነውና አስባችሁታል በዚህ እድሜ ገንዘብ ማግኘት በጣም በጣም በጣም፣ በሀያ አንድ አመቱ መኪና ከኖሮ፣ በሀያ ሁለት ዓመቱ ቤት ይኖራል፣ በሀያ ሶስት አመቱ ሀይሚን ያገባል ማለት ነው። በእድሜ ልክ እየኖርክ ያለክ ሰው ቢሆን አንተነክ ማለት ነው እና የእውነት ከዚህ የበለጠ ያድርግላችሁ ማለት ነው እና ዋው ዋው ዋው ዋው ብለናል ማለት ነው እና እኔ ሌላ ምንም ምለው ነገር የለም ከዚህ በላይ ይጨምርላችሁን የምለው አይ ቲንክ እንደዛ ይመስለኛል ብዬ አስባሉ። ሆ የምሳ ፕሮግራም፣ የምሳ ዝግጅት ደግሞ ብቻዋን አይጋብዛትም፣ ግዴታ ጀማ ያስፈልጋል፣ ጓደኞቹ ምናምን ያስፈልጋል። እና እና እንዴት ነው እስቲ ገምቱ ገምቱ ገምቱ፣ ኮሜንት ማለት ነው እና እንደዛን የሚመስለኝ ማለት ነው። ጨረቆች በጣም በጣም በጣም ከቀን ከቀን እያስደመሙን እንትን እያሉን ነው እየመጡ ያለው ማለት ነው እና ያው የምሳ ፕሮግራም አልልም የቀለበት ፕሮግራም ብል ደግሞ አይቲንግ እንደዚህ ዓይነት ልብስ ለብሰው አይመጡም። ግን የሆነ የሚነግሩን ነገር አለ ወይ ኦር የምስጋና ቪዲዮ ወይም ደግሞ አይሚን ይሄን መኪና ስገዛ ምንም ነገር የጋበዝኳት ነገር የለም። ኦልሬዲ መኪናውን ገዝቶ ሰርፕራይዝን ያደረጋት ማለት ነው። ግን የሆነ ጊዜ በባህላችንም ይሁን በምናችንም መኪና ሲገዛ የሆነ ነገር ስንገዛ የፈንጠር የደስደስ መርቁት ይባላል ማለት ነው እና ያው የመኪናው ምርቃት ነው ልበል፣ ዝግጅት ነው ልበል አይመስለኝም ለምን ብቻውን ከሌላ ሰው ጋር ይዞ ይመጣ ነበረ ማለት ነውና ኤኒዌይስ እንደዛ ነው ብዬ አስባለሁ ጠዋት ላይ ያየሁት ቪዲዮ ደግሞ በጣም በጣም ደስ ብሎኛል ቤተክርስቲያን አብሮ ሲሄዱ ደስ ብሎኛል ማለት ነው በቃ እግዚአብሔር እንኳን የለባችሁ መሻ ሰጣችሁን ያልኩት ማለት ነው የውነት የውነት በ ደስ ና ያለኝ ሀይሚ ገብና ተቀምጣ ከኋላ ደግሞ የሆነ ሰው ነበረ አይቲንግ አላውቀውም ብሩክ ደግሞ ድራይቨር እያደረገን ያየሁት ማለት ነውና ሊሆነት በጣም ነው ደስ የሚል የነበረው። ስሜቱ ምኑ ደስ ይል ነበርና ጨረቃ ፋሚሊዎች ትለያላችሁ፣ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሁልጊዜም በአዲስ ነገር ሁልጊዜም ሶሻል ሚዲያንን ስለምታንቀጠቁጡ ስለምንወዳቸው ለዚህ ደስ ይልናል። ያው ትናንት ደግሞ ሚፍታ ተሳስቶን ቢሆን በቅርብ በአዲስ ነገር ጠብቁ ብለናል። ያው ስለዛም ነገር ሊያብራሩልን ይሁን አይዶኖ አላቅም። በሰርቭራይዝ ቪዲዮ ይመጣሉ አይዶኖ አናቅም። እንጠብቃለን ማታ ባህኒ ቤት።